ተወዳችሁ እና የተከበራችሁ የአርሒቡ መዝናኛ ፕሮግራም ተከታታዮቻችን እንግዲህ የሁላችንንም ቤት የሚያንኳኳ ሁላችንንም የሚመለከት ፕሮግራማችን የአል ዓፊያ ምን እንጠይቅለው ፕሮግራማችን ነው። ዛሬም ማኢዳ እንግዲህ ብዙዎቻችን ጥያቄ የሚሆኑ ብንን የጤና ሀሳቦች የጤና ኢሾዎች ይዛልመታለች በጣም በሙያው እንግዲህ ረዥም ጊዜ ቆይታ ካደረጉ ዶክተሮች ጋር ብዙ ፖይንቶችን ብዙ ነጥቦችን እያነሳች ለህመሙ መፍትሄ የሚሆኑ ሀሳቦችን እንግዲህ ይዛ ልመታለች። ቀጥታ ወደ እህታችን ማይዳ አልዓፊያ ምንንጠይቅለው ፕሮግራም እናመራለን። ቡድና የተከበራችሁ ተመልካቾቻችን፣ አላፊያ ወይም ደግሞ ስለ ጤናችን የምንተዋወስበት ፕሮግራማችን ላይ ደርሰናል። በዛሬው ስለ ጤናችን ፕሮግራማችንም ከተለመደው ዶክተራችን ከዶክተር ኢማም ጋር ቆይታ የምናደርግ ይሆናል። ዶክተር ኢማምን እንግዲህ እስከ ዛሬም እንደምንላችሁ በደሴ አጠቃላይ ሆስፒታል፣ ከዛ በተጨማሪ ደግሞ ቃሉ ሜዲካል ኤንድ ሰርጅካል ሴንተር ላይ ጦሳ ሴንተር ላይ እንደዚህም ደግሞ ሰላም ጀነራል ሆስፒታል ላይ ታገኟቸዋላችሁ። ስልካቸው 0913 11 15 05 ነው። ማንኛውም የጤና እክል ከገጠማችሁ ከገጠማቸው ማማከር እና በሳቸው መታከም ከፈለጋችሁ መደወል ትችላላችሁ። ዶክተር እንዴት ቆየ ሐዋሲ? ዛሬን ፍቃድ ሆነ ካለ ጊዜ ሰተህ አብረን አንዳንድ ኬዞች እንድና ሆን ስለፈቀድክልን ከልብ እናመሰግናለን። ዛሬ ደግሞ እስኪ ያው ከላይ ጀምረን እየመጣ ነውና እና እስኪ ስለ ሐሞት ጠጠር እናውሳ። የሐሞት ጠጠር ምንድነው? እንዴት ይከሰታል? እንግዲህ ሀሞጠጠር እስካሁን በቀደም እንዳልሽ ከኬዞቹ አንዱ ኮመን ኬዝ ነው። ብዙ ጊዜ የሚያጋጥመን ኦፒዲ ላይ ታካሚ ቦታ ላይ የሚያጋጥመን አንዱ ሜጀር ኬዝ ነው። ሶ ሀሞጠጠር እንዳጠቃላይ በኮሚቴው ስታንዳርድ ብናይ ከ10 እስከ 15 የሚሆነው ኮሚኒቲ ስፔሻሊ ሴቶች ሀሞጠጠር ይኖራቸዋል ሊኖራቸው ይችላል። ኮምን ነው ማለት ነው። ከዚህም በተጨማሪ እንደነገርኩሽ ሐሞት ጠጠር ኮምን ቢሆንም ከአስር እስከ አስራ አምስት ዓመት ቢሆንም በአብዛኞቹ ኬዞች ሐሞት ጠጠር ኖርባቸው ምንም ምልክት ላይኖርባቸው ይችላል። ምንም ምልክት የሌለባቸውን ኬዞች ምንም ላቸው ይችላል። መንገዱም ያናክስ ያናክል ላይጠቅም ይችላል አለ ምክንያቱም አንዳንድ ጊዜ ሳይኮሎጂካሊ

በተለይ ቅባት ያለው ስንበላ ስጋ ምናምን በጣም ሲያዘወትሩ እንደዚህ አይነት ምልክቶች ካሉ ወደ መነፋት ነገር ካለ ቁርጠት ነገር በላይ አካባቢ ካለ እነዚያ ነ ነገሮች ካሉ ምልክት አለው ማለት ነው። ችግር እያመጣ ነው ማለት ነው። ምልክት አለ ማለት ነው። ከዛ ውጭ ሆነው ግን በአብዛኞቹ እንዳልኩሽ ምልክት አይኖራቸውም። ሐሞት ጠጠር ኖርማል የሚፈጠረው በሐሞት እስም ይባላል። ኖርማል ሐሞት ፕሮዲስ የሚደረገው ከጉበት ነው። ከጉበት ፕሮዲውስ ከደረገ በኋላ ብዙ ነገሮች አሉ። ከነዚ ውስጥ አንዱ የኮሌስትሮል የሚባለው ነው። ኮሌስትሮል፣ ባይል አሲድ የሚባለው ሊሲቲ የሚባል የኮሌስትሮል አይነት አለ የፋት አይነት አለ። ከዛ በተጨማሪ ደግሞ ሌሎችም ካልሺየምና በአንድ ነገሮች አሉት ውሃም አለው ባይል የሚባለው ያ እንደ ባይል ሆንና በአንድ ከጉበት ፕሮዲውስ ከደረገ በኋላ በሐሞት ቱቦዎች ወደ ታች ይወርድ እና ወደ ጎል ብላደር ወይም ደግሞ የሐሞት ቀረጤት የምትባላለች፣ እዛ ሴቶስ ይቀመጣል። አስፈላጊ ሲሆን በተለይም ፕሮቲንና ፋት ነገሮች በመላን ቁጥር ወዳችን ውስጥ እንዳረፈ እና ወደ የስራትንሽ ሲጀመር ከዛም ከጎልብላደር ቆድራ ደር እራሷ መስራት ጀምራለች፣ ማለት ኮምትር ትላለች። ምግብ እንድፈጭ ምታግዝን ማለት ነው። የያዘችው ነገር ወደ ቀጭን አንጀት ይገባል። ያ የገባ ሐሞት በጣም ይጠቅማል። በተለይ ፋት የሆኑ ምግቦችን በበላን ቁጥር ወደ ቀጭን አንጀት ገብተው ወደ ሐሞት ጠጠር እንዴት ይፈጥራል ካልሽኝ እነዚህ የነገሮች ቅድም የነገርኩሽ ኮሌስትሮል የሚባለው፣ ቫይላስ የሚባለው፣ ሊስትን የሚባለው አውር ደግሞ ሊስትን አክቹዋሊ በፕሮፖርሽናል ሊስ ማነስ መርበት ይችላል። በአብዛኛው ኮሌስትሮል እና እነ ካልሽየም አይነት ነገሮች መጠናቸው ከዋናው የውሃ ሶሊት ሶሊት ሶልቨንት ከሚባለው መጠን ሲጨምር፣ የእነሱ መጠን በጣም ሲጨምር ሞር ኮንሴንትሬት ማድረግ ይጀምራል። ጎል ብላደር ውስጥ ወይም ሀሙከበድ ኮንሴንትሬት ማድረግ ይጀምራል። ስለጅ ይሆናል። ስለጅ የሆነ በመጣ ቁጥር ወደ ጥርነት የራሱ የተያዘ እየተያዘ ወደ ጥርነት የመቀየር ባህሪ ይኖረዋል ማለት ነው። ይሄ ሊከሰት የሚችለው እንደ በአብዛኛው ስቶኖች የሐሞት ጠጠሮች በአብዛኛው ኮሌስትሮል ስቶንስ ይባላሉ። ኖርማሊ ኮሌስትሮል ስቶን ማለት ፒዩር የሆነ ኮሌስትሮል ስቶን በጣም ትንሽ ነው። አራውንድ ቴን ፐርሰንት አካባቢ ነው የሚሆነው ፒዩር ኮሌስትሮል ስቶን፣ ኮሌስትሮል ብቻ ሆኖ ጠጠር ለመሆን ከዛ በተጨማሪ ግን ሌሎች ኮምፖነንቶችም ኖር ይችላል። ስቲል እንደዛም ሆኖ ሰባ ፐርሰንት ኮሌስትሮል ከሆነ ኮሌስትሮል ስቶን እንዳልኩሽ ማጀምባ ማጆሪቲ ሰባ ፐርሰንት ምናምን የሚሆነው ኮለስትሮል ስቶንስ ይባላል ከነዛ ውስጥ ሀያ ፐርሰንት የሚሆኑት ፒግመንትድ ስቶንስ ይባላሉ ብላክ ስቶን እና ብራውን ስቶንስ ተብሎ የሚከፈሉት እነዚህ ፒግመንትድ ስቶንስ ብላክ ማለት ጥቁር የሆነ ነገር ነው ካልሽየም ውስጡ በጣም ኮንተንቱ በጣም ብዙ ነው ሌላው ከኢንፌሽን ጋር ተያይዞ የሚፈጠር ስቶን ነው ብሮን ስቶንስ የሚባለው ነው ሰው እንደዚህ አይነት ብለን ክላሲፋይ ማድረግ እንችላለን። አፈጣጠራቸውም በአብዛኛው የሶሉት ሞር ኮንሰንትሬትድ ሲሆን ነው፣ ተነስቱ ማለት ነው። ለምን ይሄ ኮንሰንትሬት ያደርጋል ካል ብዙ ምክንያቶች አሉት። አንደኛው የኮሌስትሮል መጠን በጣም ሲጨምር፣ ሰወንታችን ሲ ኮሌስትሮል መጠን ሴት ላይ ኮሌስትሮል ሬትፍሊክ ወንድ ይጨምራል። ያው እንቅስቃሴያችሁ መሰለኝ እንቅስቃሴው መጠን ትንሽ በወንዶች ተጨመረ ስለሚያደርግ የሴቶች ደግሞ በአብዛኛው ቤት ስላለ እሱ የፖሊስ ሮል መጠን ስለሚጨምር ሴቶች ላይ ወንድም ላይ አለ። ብዙ ፔሸንቶች ያጋጥሙኛል ወንድ ፎቶ ያነሳቸው ፔሽንቶችን አይመለከትም። ኬዞች አስረቀጣ ወንዶች ማለ የሴቶች ማለ በዛ ልኩ ሊከሰት ይችላል ማለት ነው። እንግዲህ ኬዞችም ያልኩሽ እንደዚህ ናቸው። በአብዛኛው የሚከሰትበት እድሜ ካልሽ ሴቶች ላይ አብዛኛው እንዳልኩሽ ብዙ ነው። አርባዎቹ አካባቢ ላይ ወፍራን ሴት ላይ በአብዛኛው ይከሰታል። ወላድም ሴት ላይ በአብዛኛው ይከሰታል። እና እነዚህ በአብዛኛው የሚከሰቱባቸው ናቸው እንጂ እንደነገርኳችሁ ኤኒ ታይም ኤኒ በደ ሊከሰት ይችላል ማለት ነው። ስለዚህ በዛ መልኩ እንትን ካደረጉ ሰዎች ቅድም እንዳልከው ሆድ መነፋት ካለ ወይ ደግሞ በላይ በኩል በቀኝ በኩል አደል ሀሙታችን የሚገኘው ውጋት ሊኖር ከቻለ ካለው ያው ሀሙ ጠጠር ሊሆን ስለሚችል መታየቱ አልትራሳውንድ መታየቱ በአልትራሳውንድ ብቻ መለየት ይቻላል የሀሙ ጠጠር መሆኑን እሷ ከምትነግረው በተጨማሪ እሷ የምትነግረው ነገር ሊሆን ይችላል ብለን ነው የምናስበው አልትራሳውንድ ከመጣ በኋላ ነው እንጂ እንደዚህ ጎልብላ ደርስቶ እንዳለና ህክምናው ነው እንዳለ ያውቅ ነው በደንብ እንትን ያው ህክምናው አክቹአሊ ከዛ ፊት ያለው ግን ችግሩን በደንብ እየደረስንበት ያለው አልትራሳውንድ ከመጣ በኋላ ነው። ለምን በአልትራሳውንድ ዳያግኖስቲክ ያው አይታይም፣ በራዥም አይታይም። በራዥ አብዛኛው ዘጠና ፐርሰንቱ አይታይም። ስለዚህ ባልትራሳውን ነው ማየት ያለብን፣ ጠጠሩ እንዳለ ምክንያቱም የጨንጓራ ህመም ምናምን የሚባሉት በአብዛኛው ምልክቶቹ ከዝኛው ጋር የተያያዙ ናቸው፣ ይመሳሰላሉ። ምልክቶቹ አብሮ ስለሚሄዱ በጣም አሪፍ ነው አልትራሳውንድ እንችላለን፣ ባልትራሳውንድ ጠጠሮቹን ማየት ይታያሉ። የሚችል ሌላ ጎል ብላደር ፖሊፕ የሚባል

ክሊኒካል እንደነገርኩሽ ምልክቶቹን አይተን ይሄ ሊሆን ይችላል። ከዛ በኋላ ህክምና ምን ምሳ እንዴት የምታክሙ እንደነገርኩሽ በአጠቃላይ የሐሞት ጠጠር ምልክት ተነሰ ምንድ ቲፒካል ምልክት ያለበት ሲኖሮ ሐሞት ጠጠር ሊኖር ካለበት ማለት ነው፣ ኮንፈርም ከሆነ እንሰራለን። ሰርጀን ነው ምልክቱ ቲፒካል ሆኖ አንዳንድ ጊዜ አልትራሳውንድ ስንልክ የጨንጓራን በሽታ ያለበት ምንም አይነት ምልክት የለበትም፣ አሚን እንትን የለበትም። በአልትራሳውንድ የሚታገኝ ነገር የለም። ስሜቱ ግን ልክ እንደዚ ይመስላል። ያኛው ሌሎች ጌዞች ሊሆኑ ይችላሉ። ምክንያቱ ያንን ፈርዘር መመርመር ሊኖርብን ይችላል። እዛ ይነት ሰው ሶስተኛው ምልክ እንትን ያልኩሽ ጠጠሩ አለ፣ ግን ምልክቱ ሌላ ነው ይችላል። ለምሳሌ በግራ በቀኛ ሆድ ከፍ ብሎ ምልክቶች ነው። አንዳንድ ሰው በሌላ በኩል ሊሆን ይችላል። ከእምብርት ስር ሊሆን ይችላል ሚሰራ ከእምብርት በላይ ሊሆን ይችላል። ወይም ደግሞ በግራ በኩል ሊሆን ይችላል። ለየት ያለ ስሜት ሊኖር ይችላል። እነዚህም ምክንያቶች ምክንያቱ ሌላ አለመሆኑ በደንብ ማጣራትና መመርመር ሊኖርብን ይችላል። አልትራሳውንድ ለየት ያለ ምርመራ ሊያስፈልገን ይችላል። ምክንያቱ ምንም ነገር ካልተገኘ እንደነገርኩሽ ምልክቱ ያለውን ስለሚችል ያንን ማውጣቱ ጥሩ ሊሆን ይችላል። ሌላው ያልኩሽ ደግሞ ሶስተኛ ያልኩሽ ምልክቱ ኖርማሊ የለም፣ ምልክቱ ምንም መለክት የለም። ሌላ ነገር ይዘሽ መተሻት ልትራሳን እስኪ ልነሳ፣ አንድ ሴት ነው ጠጠሩ ሊገኝ ይችላል። ያ ጠጠር ቢገኝ ምልክቱ ሊትራሊ ስለሌለ ሰርጅሪ መሰራት አያስፈልገውም ስላረበሻት ግን ልንሰራበት የሚችልን ጊዜ ደግሞ አለ። ለምሳሌ አሁን ሳይዙ ከሶስት ሴንቲሜትር በላይ ከበለጠ ትልቅ ነው ማለት ነው። ሳይዙ ያ ደግሞ የሐሞት ከረጢቷን እየፈቀፈቀ ወደ ካንሰር ሊቀይራት ይችላል። ስለዚህ ትልቅ ከሆነ ሳይዙ ሰርጀሪ መስራቱ የተሻለ ነው፣ ከሶስት ሴንቲሜትር በላይ ከሆነ። ሌላው ፈቅፍቋት፣ ትንሽም ሆኖ ሳይዙ ወሉ አንድ ፈቅፍቋት ችን ሐሞት ከረጢቷን ዙሪያዋን ፈቅፍቋት ፖርሲላን ጎርዳደር የሚባለው ካልሲፋይ የሆነ ወል ካየን ያም ወደ ካንሰር የመቀየር ቻንስ ስለሚኖረው ሰርጀሪ መሰራቱ የተሻለ ነው ማለት ነው። ሶስተኛ የምንላቸው ደግሞ የተለያዩ ችግር ያለባቸው ለምሳሌ አሁን የደም የታልሴሚያ ምናምን የሚባሉ እንትኖች አሉ፣ ብዙዎች አሉ። የደም ችግር ያለበት ሰው በተጨማሪ ደግሞ የሆነ ቦታ ረቅ ያለ ቦታ ህክምና ለምሳሌ ወታደር አሁን የሆነ ቦታ ህክምና ላይ ያገኝ ይችላል። ኦር ደግሞ እኔ እኔ ወደ ሆነ ቦታ ረቀለ ቦታ ህክምና ላይ ያገኝበት ይችላል። ቦታ ጆርናሊስቶች ቢኖሩ እዛ ቦታ ላይ መታከም ስለማችይ ችግር ላይ ሞት ሊያመጣ ይችላል። ሰው እንደዛ እንዳይሆን ነበር። አሁን እና የሐሞት ጠጠር አለበት ስሜትም ኖረውም አልኖረውም በአልትራ ሳውንድ ከተረጋገጠ ሰርጀሪ ባይደረግለት የሚመጣበት ኮምፕሊኬሽኖች እስከምን ድረስ ይሄዳሉ? አዎ ሰፊ ናቸው። ሜጀር የሚላቸው ኮምፕሊኬሽኖች አንዱ ኢንፌክሽን ነው። ኖርማሊ ውልብላደርን አቶሚውን ብታያት ከዚህ እንደዚህ ሻበር ናት፣ እንደዚህ ስ ጠባብ ናት። ወደ ሀሞት ቱቦ ስትገባ ገባ እዛች ጠጠሮ ከተገረቀረች ሀሞቱ ያለውን ሀሞት ብቻ ሳይሆን ከውሉ ፕሮዱስ የሚደረግ ሴክሬሽን አለ። ያ በጣም ኮንጀስት ያደርጋታል፣ ይወጥራታል፣ ውጥር ያደርጋታል። ውጥር ሲያደርጋት የደም ፍለውን ኢምፔር ያደርገዋል፣ ሊንፋቲክ ፍለውን ኢምፔር ያደርገዋል። ሶ የአርተሪው ደም ለስምቅዳ ምናምን ነው የሚለውን ሲስተም ያዛበዋል። ደም ደግሞ ፕሮፐርሊ ካላገኘች ገኘች ልትፈነዳ ትችላለች። ከዛም አልፋ ኢንፌክሽን እዛ አካባቢ ባክቴሪያ ትራንስሎኬት አድርጎ ይችላል። ኖርማሊ ስተራይል ነው ባይል፣ ግን ባክቴሪያ ሲገባበት ይችላል። ባክቴሪያ ከገባበት ደግሞ ባክቴሪያው እዛው እየተራባ ምቹ ቦታ አገኘ ረ ከባድ የሆነ ኢንፌክሽን ሊያመጣ ይችላል። እስከ ሞት የሚያደርስ ኢንፌክሽን ሊያመጣ ይችላል። አንዱ ኮምፕሊኬሽን እሱ ነው። ሁለተኛው ኮምፕሊኬሽን ደግሞ ያ ጠጠር ሄዶ የሐሞት ቱቦ ሊገዝጋ ይችላል። የሐሞት ከረጢት እሷ ከዛ ሄዶ ታች ቱቦ ሊዘጋ ይችላል። ሊቨር ፌል ሊያደርግ ይችላል። ከዛ በኋላ ባይሉ እየወጣ ወደ አንጀት አይገባም፣ ላይ ይዘጋዋል። ሊቨር ፌል ሊያደርግ ይችላል። ሶስተኛው ጠጠሩ ከሀሞ ከረጢት ጎን እና ከሐሙት ትቦ ጎን ይሄድ እና የሐሙት ትቦን ይፈቀፍቀውና ችግር ሊፈጥር ይችላል። የሜሪዚ ሲንድረም እንለዋለን በህክምና አጠራሩ። እንደዚህ አይነት ችግር ሊያመጣ ይችላል። አራተኛ ከሐሙት ትቦ ከገባ በኋላ ኢንፌክሽን ሊያመጣ ይችላል። ኮላንጃይትስ የምንለው ኢንፌክሽን ሊያመጣ ይችላል። አምስተኛው ኮምፕሊኬሽን ሌላ ምንድን ነው? ከዛው ከሐሙት ከረጢቷ ሳትወጣ ከጎን የአንጅት በስጡ ያጠጠሩ ስለምትገናኝ፣ የሐሙት ትቦዋ ስለምትገናኝ ፈቅፍቃ በዛ በእንት ውስጥ ገብታ ፌስቱ ላይ ፈጥር ትችላለች። ፌስቱ ላይ ፈጥራ የጃይ ኮንተንት ወይም የስትራቴጂ ሽክ ወደ ዛ ሊገባ ይችላል። ይሄ ወደ ዛ ሊገባ ይችላል። ስድስተኛ ምን ባለው ኮምፕሊኬሽን ደግሞ ጉልብላደ ኢሌስ የሚባል ጠጠሩ ይወጣና አይዘር በዚህኛ ወይ በዛው ፌስቱ ላይ ይወጣና ታች ቀጭን አንጀት ይሄን ቀጭን አንጀት ሊዘጋ ይችላል። በተለይ ጠጠሩ ከፍ ካለ ማለት ነው። ሶ እነዚህ አይነት ኮምፕሊኬሽን ውስጥ ስላሉት እንደነገርኩሽ እዚሁ ኖርማል አካባቢ የሚኖር ከሆነ ሰው ምልክቱ ከሌለበት ቢኖርም ችግር የለም። ችግሩ ካለ ቶሎ ደርስበት ስለሚችል ማለት ነው። ችግር ካለው ቅድም የነገርኩሽ ምልክቶች ካሉት ቢወጣ የተሻለም። ስለዚህ እኛ አድቫይዝ የምናደርገው ምልክት ከሌለው እና እንደዚህ ልክ የምናደርጉ ቦታ ባያዱ ከሆነ ዝም ብለው ብሮ መኖር ይችላሉ። ቅድም የነገርኩሽ ኤክሴፕሽናል ስለሌለ ድረስ ማለት ነው። ከዛ ውጭ ከሆነ ግን ሰርጀሪ ቢሰራላቸው እና ሐሞት ጠጠሩ ይወጣላቸው፣ በጣም አሪፍ ነው። የመጨረሻ አማራጭ ሰርጀሪ ነው። ሌላ ሜዲኬሽኖች አይኖሩትም። ቀድሞ ሞርዛን 90% ኢፌክቲቭ አይደለም፣ ሞርዛን 90%። ስለዚህ 10% ሜቢ ከዛ በታች የሆነ የማዋት እንትን ያላቸው አሉ፣ ግን ከዘጥና ምናምን በላይ ሜዲካል ህክምና የለውም። አንድ ሰው ያው ቅድም ላይ ኬዞችን ስትነግራን እንግዲህ መንስኤዎቹን ካወቅን ህክምናው ወይም ደግሞ ራስን በመመልኩ መጠበቅ ይቻላል፣ የሚለው ቀላል ይመስለኛል። እነዛን ሊከሰት የሚችሉባቸው ነገራቶች በምን መልኩ መቀነስ እንችላለን? ለምሳሌ በተለይ ሴቶች ከእንቅስቃሴም ጋር ትንሽ የሚታቀብ ስለሚሆን፣ ከስብ ጋር ከውፍረት ጋር ምናምን ተይዞ እንዴት አድርገን ኮንትሮል እናደርገው እሱን። ዋናው አለመወፈር ነው። ትልቁ ነገር አለመወፈር ነው። ሌላውን ተስጉጃች ለምሳሌ አርባዎቹ አካባቢ አለመሆነች አለመውለድ አችም ሴት አለመሆን አችም በወንዶች ቢከሰት እንደዛ አይቻልም። ስለዚህ ትልቁ ታርጌት ብዬ ማስበው አለመወፈር ነው። ኢቨን ወፍረሽ ስትቀንሽ ሪስክ ኦፍ እንትናለ ወፍረሽ ስቀንሽ። ስለዚህ የሚቻለው አለመወፈሩ ነው እንጂ ወፍረሽ መቀነስ ራሱ የሐሞት ናት ሊያመጣ ይችላል። ምክንያቱም ኮሌስትሮል በጣም ሲግኒፊካንት ላይ እየተናደ ስለሚሄድ ያ ኮሌስትሮል ደግሞ እዛ ገብቶ ሌላ ኮሌስትሮል ስቶን ሊያመጣ ይችላል። ወፍረሽ ወፍራቸ ትቀንሷለንም መቀነስ ጥሩ ነው። ብዙ አልተረስከሉስ የሚባሉ ሜዲካል ፕሮብለሞች ስላሉ መውፈር መቀነስ ጥሩ ነው፣ ግን የተሻለውን የአድቫይዝ ማድረገው አለመወፈር ነው። የምትከላከሉ የሚችሉም በዚህ መልኩ ብቻ ከሆነ ነው። ሌላው ቅባት የበዛባቸው ምግቦች መቀነስ በጣም ኢምፖርታንት ነው። ያው አለመወፈር ስለሚጠቅሙ ማለት ነው ዳይታችንን ካስተካከልን ጤናማ ምግብ ከተመገቡ ወፍራምን ብንሆንም ደግሞ ያ ነገር ላይ ይከሰት ይችላል። ፕሮፖርሽናል ከሆነ ችግር የለም። ያው ፋት ብቻ ከሆነ ነው እሱ ፋት ኤሪያዎች አሉ አካባቢ ብቻ ከሆነ ነው እንጂ ፕሮፖርሽናል የሆነ ሰውነት መጨመር ችግር ሊኖር ይችላል። ፕሮፖርሽናል ያለሆነ በጣም ፋት የበዛባቸው ነገር። ስለ ሐሞት ጠጠር ቀረ የምትለው ነገር ካለ ምናልባት እንደነገርኩሽ ማኔጅመንቱ እነዚህ ቅድም የነገራቸውን ያልኩሽ ነገሮች ካሉ ኢንዲኬሽን ካለው ሰርጀሪ መሰራቱ በጣም ኢምፖርታንት ነው። ከዛ ቀሰጀው በጣም ቀላል ነው። ያው በእኛ ሀገር በአብዛኛው ኦፕን ሰርጀሪ ነው የምሰራው። ትንሽ ትች አካባቢ በቀኝ ላይኛው የሆዳችን ክፍል አካባቢ ትንስ ኢንሲሽን ደረግ እና ሐሞት ከነጠሯ ትወጣለች። ከነጠሯ የምትወጣበት ሁለት ምክንያት አላት። ከላይ ተመምሮ መምጣት አለባት። ሁለት ምክንያት አለ። አንደኛው መልሶ አኮሙሌት አያደርግ። ሁለተኛ ስትወጣ፣ አንደኛ ስትወጣ፣ ሁለተኛው ደግሞ ጥቅም ምንድን ነው? ጎልብላደር መልሰ ቢሰፊ እሱ ጠጠሩን ከወጣሽ ሽማለሽ መልሰሽ በገጥሜት ሌየር አላቸው የራሱ የሁሉም የሰውነታችን ሌየር አለ። ዘሞስ ኢምፖርታንት የሚባለው ሌየር ጎልብላደር የላትም። ያችን ዝም ብለሽ አጋጣሚዎች እኮ ብትሰፊው ሊኬ ማድረግ እየወጣ ወደ ስምምነት የመግባት ባህሪ ስለሚኖረው አብሮ መውጣቱ ስታንዳርድ። ስለዚህ ያን አብረሽ ተዋጨዋለሽ በኋላ አይታካባቸውም። ለሶስት ወር የተወሰነ ሊቸገሩ ይችላሉ ቅባት ሲወስዱ፣ ሶስት ወር በኋላ ሌላው የቢላሪ ትሪ ወይም የሐሞት ሸርሽሪት ሲስተም ራሱን አዳብቶ እያደረገ የጎል ብራድን ስራ በሶስት ወር መስራት ይጀምራል። ወደ ኖርማል ይመለሳሉ ማለት ስለዚህ ሄነ ያለለ ያለው ሰርጀሪ ሲሰራ እንደነገርኩሽ ብዙ ኮምፕሊኬሽኖች ሊያጋጥሙ ይችላሉ። እኔም ባያጋጥመኝ መጽሐፍ ላይ እንዳየሁት ብዙ ኮምፕሊኬሽን ሊያጋጥሙ ይችላሉ። ያው ከነዛ ውስጥ አንዱ ያው በዛ አካባቢ የሚፈጠሩ እንጅሮች አሉ። በጣም ፋይን የሆነ ስትራክቸር ነገሮች ፋይን ሆነበት ሪያ ነው፣ እዛ አካባቢ ሊፈጠሩ ይችላሉ። በአብዛኛው እንደነገርኩሽ አሁን እኛ አካባቢ እዚህ አካባቢ ላስት ሲክስ ይርስ ምናምን ብዙ የተፈጠረ ችግር የለም፣ ያጋጠመን የለም። ጥሩ ነው ያለን ፕሮግኖሲስ ከኢንተርናሽናል ዳታዎች ጋር ስታዩ እዚህ አካባቢ ያለው ነገር በጣም ጥሩ ነው። ስለዚህ እንደዚህ አይነት ነገሮች ካሉ ይምጡ፣ ይታከሙ፣ ቼክ ይደረጉ። ከዛ ካስፈለገ ያስወጡ ጠጠራቸውን ለሚሰቀይ ነው። እሺ፣ በጣም እናመሰግናለን እንደታ ለነበረን ቆይታ። ውድና የተከበራችሁ ተመልካቾቻችን ዛሬ የሐሞት ጠጠርን አንስተን እንዴት ይከሰታል፣ በምንስ እንከላከለው፣ ከዛ እስከ መጣስ ህክምናው ምን ይመስላል፣ ካልታከምነው እስከ ምን ድረስ ይከፋል የሚለውን አጭር ቆይታ አድርገናል ከዶክተር ጋር። እንግዲህ ያው ዶክተር ብዙ ጊዜ ውሎህም ከቀዶ ህክምናዎች ጋር ስለሆነ ከሰርጀሪ ጋር ስለምትል እዛ ጋር ተያይዞ የምታገኛቸውን ኬዞች ነው እየጠየቅን ያለ ነው በቀጣይ ሳምንት ደግሞ ሌላ ርዕስ ይዘን እንመጣለን ዶክተር ይማምን በደሴ ጀነራል ሆስፒታል ከዛ በተጨማሪ ደግሞ በቃሉ ሰርጅካል ኤንድ ሜዲካል ሴንተር በጦሳ ሴንተር ሄልት ሴንተር ሰላም ጀነራል ሆስፒታል ታገኛቸኋላችሁ 0913111505 ስልካቸው ነው በቀጣይ ሳምንት ደግሞ የተለየ ርዕስ ይዘን እንመጣለን ቀሪ ፕሮግራሞች አሉ አብራችሁን ቆዩ